አለመኖር የሰው ልጅ ቀዳሚ ፍርሃት ነው። መኖር የሚጀምረው አለመኖርን ከመስጋት ነው ብሎ ወደ ተማሪዎቹ ፊት ተመለከተ። የመማሪያ ክፍሉ እንደ ሲኒማ ቤት ባለ ቅርጽ የተሰራ በመሆኑ ተማሪዎቹ አስተማሪውን አቁልቁሎ ለማየት ይመቻቸዋል። መምህሩም የመምህርነት ትወናውን ከታች ወደ ላይ ተማሪዎቹን እያየ ይከውናል። ተማሪዎቹ አስተማሪውን አቁልቁሎ ማየቱ ከመማሪያ ክፍሉ አቀማመጥ በበለጠ የወደዱት ይመስላል። አቆልቁሎ ማየት ተመልካቹን ታላቅ፣ የሚታየውን ደግሞ ታናስ ስለሚያስመስል በአሁኑ ዘመን ከማስመሰል በዘለለ ነገርን የመረዳት ወይም የማወቅ ፍላጎት ደግሞ ጠፍቷል። መምህሩ ዶክተር ደስታ ይባላል። ቀጥ ብሎ የተሰደረ አፍንጫና ጎላ ጎላ ያሉ አይኖቹ ለቀዳማ ፊቱ ግርማ ሞገስን አላብሰውታል። ተክለ ሰውነቱ ረዘም ያለ ሆኖ ደልዳላ ነው። የእጅና የጉህ ጡንቻዎች በትክክል መስመራቸውን ይዘው የፈረጠሙ ናቸው። ከደረቱ ወጣ ያለ ሆኖ ሆዱ ከጀርባው ሊጣበቅ ትንሽ ነው የቀረው። በዩኒቨርሲቲው የሕክምና ትምህርት ቤት ውስጥ አንጋፋ የሚባሉ መምህራን አንዱ ነው። ወዳጆቹ ይወዱታል፣ ያከብሩታል። ተማሪዎቹ ደግሞ እየወደዱት ይፈሩታል። የሚያክማቸው ሕሙማን ሕይወታቸውን በእምነት ለእንክብካቤ ሊሰጡት ላፍታ እንኳን አያምንም። በሁሉም ዘንድ የሚወደድ፣ የሚፈራ፣ የሚታመን የሚከበር ሰው የሆነበት ምክንያት አንድ ነው። ይህም ብዙ ሰው የማይደፍረውን ስለሚደፍር፣ የሚያስበውን ስለማያስብ እና የሚያምነውን ስለማያምነው